ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ፕሮግራም ተገናኝተናል። ዛሬ ይዤላችሁ የመጣሁት በጣም ደስ የሚል ነገር ነው። ያ ሁኔታ ነው የምላችሁ ባለፈው ሳምንት ኢቢኤስ ላይ የነበረውን እንተዋውቃለን ፕሮግራም አይታችሁታል። እርግጠኛ ነኝ አንዳንዶቻችሁ እንደምታዩት እኔ አይቼዋለሁ። የመጨረሻ ደስ ያለኝ ፕሮግራም ነው። ያላያችሁ ልጆች ካላችሁ ምን እንደመሰላችሁ ኤቢኤስ ቴሌቪዥን ላይ እንተዋወቃለን የሚል ፕሮግራም አለ አይደለ? እዛ ላይ የእናቶች ቀን እናቶች ተጋብዘው ከጓደኞቻቸው ጋር እንተዋወቃለን ነው ሊባባሉ መጥተው ነበረ እና ጓደኞቻቸውን የገለጹበት መንገድ ልብ ሞቅ የሚያደርግ፣ የሚያረሰርስ ከምላችሁ በላይ በቃ በጣም የሚያነቃ፣ የሚያስተምር ትልቅ ትልቅ ፕሮግራም ነበረ። እውነት ነው ምላችሁ፣ ጓደኝነት ማለት ምን ያህል ቫሊዩ እንዳለው በእያንዳንዳቸው ህይወት ውስጥ ምን ማለት እንደሆነ፣ ጓደኛ ማለት ሚስጥርን ማለት እንደሆነ፣ ጓደኛ ማለት ጓዳ ማለት እንደሆነ፣ ጓደኛ ማለት ምን ብዬ ልንገራችሁ። በቃ የእውነት ነው ምላችሁ፣ በተለይ ለእኛ በተለይ ውጭ ሀገር ለሚኖር ሰው ትልቅ ትምህርት ነው ብዬ አስባለሁ። ለምን ደመሰላችሁ? ውጭ ሀገር የሚኖር ሰው ምላችሁ ሀገራችን ኢትዮጵያ ልኑርም ብኑር አኖረንም ሚዲያየር ጸባይ ያው ሰቹዌሽን በቃ የሆነ ጎረቤት አለ ቤተሰብ አለ በቃ አጀብ አለ። በውጭ ሀገር ግን በጣም ብዙ ሰው አንድም ባለመገጣጠም ከጓደኛ ጋር፣ ሌላም ደግሞ ባለመፈለግ ለብቻው የሚኖር ሰው አለ። ባለመፈለግ ስላችሁ አንዳንድ ሰው አሁን ምን ይላል መሰላችሁ፣ እኔ ጓደኛ አይዋጣልኝም። እኔ ጓደኛ አንድ ሀገር የነበረኝ በቃ ወይም ነበረችኝ እዛ። ከዛ በኋላ እኔ ጓደኛም የለኝም የሆነ አይፈልጉም ልበላችሁ። ወይም ደግሞ ጓደኛ መጣም ቀረም ምንም ምንም ጥቅም የለውም ብሎ የሚያስብ ሰው ሊኖር ይችላል ብቻ በሆነ በሆነ አይነት ምክንያት በቃ ብቻውን የተቀመጠ ሰው በጣም ብዙ ሰው አለ። እንደም በጣም አጎልብተውም እና በደምብ ፕራውድ አድርገውበት እኔ ከስራ ቤቴ ከቤቴ ስራ ነው የሚሄደው ምናምን ሲሉ የምናያቸው ሰዎች አሉና ያ ነገር ደግሞ የሚያኩራ ነው ብዬ አላስብም። ብቻ ሰው ሊኖር አልተፈቀደለትም ብዬ ነው የማስበው ማለት ነው ይመስለኛል። አለምም ደግሞ በራሱ ማለት ነው ሰልፍ ኮንፊደንስ፣ ሰልፍ ስቲም፣ ሰልፍ ቅብርጥስ፣ ሰልፍ በዚህ ሰልፍ በዛ እያሉ በእኛ በብቻችን ብቻ ብቻኝነትን የሚያጎልባብቱ ቃላቶች መጡና ብቻ መኖር የሚያኮራ አይነት ነገር እያደረገን እያየነው ነው ብዬ አስባለሁ። ሁሉንም ሰው ማለት አይደለም። አንዳንድ ሰው ግን በጣም ይጠቀመዋል። ወይም ደግሞ እንዲህ ስል ትሰሙታላችሁ። ይህን ነገር ባለፈውም ተናግሬ ነበረ። እኔ ልጄ ነው ጓደኛዬ፣ በቃ ከልጄ ጋር እንደዚህ ማድረገው፣ ወይም ደግሞ ባለቤቴ ነው ጓደኛዬ የሆነ እንደዚህ አይነት የሚባል ነገር አለ። ግን ሁሉም የራሱ ድርሻ አለው ብዬ አስባለሁ። ባልም የራሱ ድርሻ አለው፣ ልጅም የራሱ ድርሻ አለው፣ ጓደኛም የራሱ ድርሻ አለው፣ ቤተሰብም የራሱ ድርሻ አለው። ፍቅር አያልቅም። ፍቅር በቃ እንዲህ በሰጣችሁ ቁጥር በቃ እኛ ፖዚቲቭ በሆነና ፍቅር በሰጠን ቁጥር ፍቅር የሚጨመረልን ነገር ነው ከላይና የሚያልቅ ነገር አይደለምና ይሄ ሆነ። ምንድን ነው ጓደኛን ከልክላችሁ ወይም ደሞ ከልክለን ለልጅና ለባል ብቻ ተሰጥቶ የሚያበቃ ነገር መሆን አለበት ቢያል አስብምና፣ ለዛ ደግሞ ጓደኛ ምን ማለት እንደሆነ በደንብ አድርገው እነኝ እናቶች ያስተማሩን ይመስለኛል። የእውነት ተምላችሁ እና የመጨረሻ በቃ እኔ ፍቅራቸውን እኮ እራሱ ሲገላለጹ አለቀስኩኝ። በቃ የመጨረሻ ፕሮግራሙ እስከሚያደረስ በጣም ነው ያለቀስኩት። በተለይ እዚህ ጓደኛዬ ማለት ብለው የሚናገሩበት ቶናቸው፣ የፊታቸው ኤክስፕሬሽን ምናምን ምን ልበላችሁ፣ ከምላችሁ በላይ በጣም አሪፍ ፕሮግራም ነበረና የእውነት በጣም የሚያስተምር ልብ የሚያረሰርስ በጣም ደስ የሚል ፕሮግራም ነበረና ያላያችሁ ሰዎች ካላችሁ ሄዳችሁ ብታዩት በጣም ቆንጆ ነው ብዬ አስባለሁ። እንደምትወዱትም ተስፋ አረጋለሁ። አንደኛው ይሄን ያስተማሩን፣ ሁለተኛው ነገር ደግሞ ያስተማሩን ነገር ብዬ የማስበው ወይም ደግሞ ልንማር ይገባል ብዬ የማስበው ፍቅራቸውን የገለጹበት መንገድ የሆነ ይሄ ጓደኛ በነሱ ውስጥ ያለው ቦታ ምንድነው የሚለው የጓደኛትን ጥግ ከማሳየታቸውን ባለፈው ባለፈ ይሄ ኤክስፕሬስ ያደረጉበት መንገድ በቃ የሆነ የእውነት ነበረ። በቃ ገብቷችኋል አባባሌ። በቃ እያለቀሱ ፊታቸው ላይ የምታነቡት ነገር በቃ ሳይናገሩ ራሱ ይናገር ነበር። በቃ ይሄ እምትይባለው ኤክስፕሬሽናቸው በቃ ጓዳዬ፣ መደበቂያዬ፣ መሸሸጊያዬ ምን ልበላችሁ፣ በቃ የመጨረሻ የመጨረሻ በጣም በጣም በጣም ደስ የሚያስ የፕሮግራም ነው። በጣም ያጋነንኩባችሁ እንዳይመስላችሁ፣ የእውነት ሁላችንም ተኮራ አድርገን ወደ ራሳችን ማየት ያለብን ይመስለኛል። እነሱን ስናይ እኔ በተለይ ይሄ ኤክስፕሬሽን የሚባለው ነገር ወይም ደግሞ ይሄ ስሜትን የመግለጽ ነገር እኔ በጣም ብዙ ነገር ስንኮርጃ ያለው አሰሱንም ገሰሱንም ከውጭ ሀገር እንኮርጃ ያለን። በጣም መኮረጅ መጥፎም አይደለም በነገራችን ላይ ጥሩ ነገር አንዱ ከአንዱ ነው የሚማረው የህይወት ሂደት ነው መማራችን እንዳለው ሆኖ ግን እንደዚህ እንደዚህ ደግሞ ጥሩ ጥሩ ነገሮችን ለምን መኮረጅ እንዳቃተን እኔ ይገርመኛል። ይሄ ለምሳሌ ፊሊንግን መግለጽ፣ እኔ እውነቴን እምላችሁ የእናቶች ቀን ከመኪናው ሳይወርድ አበባ ይዞ መጥቶ ያውም ተቀርጾ የተለቀቀ ነው የምነግራችሁ፣ ሀፒ ማዘርስ ዴይ ምናምን የሰጠ ልጅ አይቻለም። እውነት ነው የምላቸው እኔ ከአበባው እኮ የሚቀድመው የሚቀድመው ይሄ ያለው ፍቅር መግለጽ ነዋል ይልናቱ ማ መጥፎ ነው እያልኳቸው አይደለም። ወይም ለሰው የሚሰጥ ነገሮች ምናምን፣ ቁሶች ምንም ነገር ይሁን፣ በቃ ምንም አይነት ነገር ይሁን መጥፎ ነው እያልኳቸው አይደለም፣ ግን የሚቀድመው ደግሞ አለ። ይሄ ፊሊንግ የሚባለው ነገር አለ አደለ? አንድ ለምሳሌ አንድ ወንድ ራሱ ተንበርኮ ታገቢኛለሽ ብሎ ሲጠይቅ እኮ ዝም ብሎ ይሄ ወግ አይደለም መንበርከካ ደለ እንዴ? የሆነ ፊሊንጎን ገልጾ ሲሆን፣ አንቺ እኮ ለእኔ ማለት እንደዚህ እኮ ነሽ። አንቺ ኮ ሲሆን በቃ የሆነ ፓኬጅ ይሆናል በቃ ሙሉ ይሆናል በቃ ገብቷችኋል የሆነ ስሜቱንም የሰውዬውንም ትረዱታላችሁ ሰው ፊ መንበርከት መቻሉ እኮ በቃ ለአንቺ እንዲሆን የልሻለ ማለት አይደለም እንዴ አበባም ለእናት መስጠት ወይም ደግሞ ስጦታ መስጠት እኮ የቁርሱ ምናምን እኮ አይደለም ከዛ በላይ እኮ እነሱ አድርገውናል ያ ምንም ማለትም አይደለም አይደል እንዴ ግን ደግሞ ከዚህ ከእኛ ፊሊንግ ጋር ከተሰማን ስሜት ጋር ከገለጻ ጋር ሲሆን በቃ ሙሉ ያደርገዋል ፍቅሩንም እና ይቺ የመግለጽ የምትባለዋን ነገር ለምን መኮረጅ እንዳልቻልን አላውቅም። ወላ ከዌስተርንም አልኮረጅም፣ ወላ ከእናቶቻችን አልኮረጅም እና እናቶቻችን የእውነት ሕይወታቸውን ስለሚኖሩ በእንደዚህ አይነት መልኩ ይሄው እዚህ ጋ አስቀምጥላቸዋለሁ። በቃ ተቸዋል፣ እንደምታዩት፣ ምን ልበላችሁ፣ በቃ ልብ የሚያረሰርስ አነጋገር ነበር የተናገሩት እና እኔ ምንም ብዬ ምኑን ልጨርሰው። በጣም በብዙ በቃ ደስ የሚያሰኝ አገላለጽ ነበር እና እያለቀሱ እንግዲህ አስቡት። አይን ላይ የተያዩ እሱ ነገር የለም። እኔ እንደውም አንድ ጓደኛ ምን አለችኝ፣ እኛ እኮ አስተዳደጋችን እኮ ነው እንግዲህ በቃ እወድሻለሁ፣ አፍቅርሻለሁ የተባለ እንደ ውጭ አለም እኮ አላደግንም። ምናምን እነኝ እናቶች እኮ ስድስት ጊዜ እወድሻለሁ የተባለው ተሰማ አደለ የሚያደጉት አደ እና ከልብ ካለቀሱ ነውና ነገሩ፣ መማር ካለብን ተምረን ከፈለግን ከውጭ አለም ከፈለግም ደግሞ እንደዚህ አይነት የሆን እንደዚህ ጽድት ያሉ እናቶች እንደዚህ በቃ የእውነት በቃ ሲያወሩ የእውነት ሲያለቅሱ የእውነት የሆኑ እናቶች ስላሉን ከነሱም በደንብ አንገታችንን ጎንበስ አድርገን የእውነት መማር አለብን ብዬ አስባለሁ። እና ሁለተኛው ደግሞ አገላለጻቸው እንትናቸውን ስሜታቸውን የገለጹበት መንገድ የመጨረሻ በጣም ደስ አሰኝቶኛልና እንደው ራሴንም እንዳያደርጎኛል እናንተም እንግዲህ አይታችሁት ራሳችሁ እንድታዩ ጋብዛችኋለሁ በሶስተኛ ደረጃ ሀላፊነት መውሰድ እንግዲህ ከዚህ ፕሮግራም እንደው ከዘረዘር ነው አይበቃን ማት ማት ማት ነገር ልናውራ እንችላለን ግን እንደው አንኳር አንኳሩን ብዬ ሀላፊነት ደግሞ የወሰዱበት መንገድ እንዴት ነው መሰላችሁ ፍቅራቸውን ሲገላለጹ እኔ ኃይለኛ ነኝ፣ የእኔን ጸው አይችለሽ ደብቀሽልኝ ሽልኝ ሁሌ ልሰማላለሁ ካልተሰማውላለሁ አንቺ ታናሽ ሆነሽ በቃ ገብታቸው የምፈልገው አንዳንድ ሰው ቤት እኮ የሆነት ምላችሁ አደለም። ጓደኛ ቀርቶ ባልና ሚስት እንኳን ተጣልቶ እኮ በእል ቤት ካላፈረስን የሚሉ ሰዎች ጥፋተኛ መሆኑ አይኑ ፍጥጥ ብሎ የሚታይ እውነት እያለ ግን እኔ ጥፋተኛ ነኝ ከማለት ይልቅ እሷም እኮ እሱም እኮ ብሎ ጥፋትን በጥፋት የሆነ የማስተባበል ልበላችሁ ወይም የማካካስ ልበላችሁ አንቺም እኮ እንዲያርጋል አንቺም እኮ እንዲያርገሻል የሚባል ነገር ማለት ነው። እና እንደዚህ ኃላፊነት መውሰድ ደግሞ በህይወት ስንኖር ያስፈልጋል። እና ኃላፊነት የወሰዱበት መንገድ የመጨረሻ አስተማሪ ነበረና እያንዳንዳችን ከታናናሾቻችን ጋር ስንኖር ኃላፊነት ብንኖር ስናጠፋ ሰራተኞች ካሉን አብሮን የሚያግዙ ሰዎች ካሉ ምንም ማትኮ አይደለም። በቃ ይሄ የኛን ምንድን ነው የእኛን ማዕረግ የሚነጥቅ ነገር አይደለም። የእውነት ይቅርታ መጠየቅ የእውነት በቃ ለጥፋታችን ኃላፊነት መውሰድ ከልጆቻችን ጋር ማለት ነው። አንዳንድ ጊዜ አንዳንድ ሰው ያደርጋል። ጥፋተኛ መሆኑን ሲያቅ ይቅርታ መጠየቅ ስለማይፈልግ ዘሎ ማረሳሳት አይነት ነገር ይሞክራል። ገብቷቸዋል። የሆነ ይቅርታ ይላችሁ ግን ደግሞ በቃ እንደገና ከዜሮ እንደመጀመር አይነት ነገር የሚቃጣው ሰው አለ። ከሌሎቻችን ጋር ራሱ እንደሱ የሚኖር ከሆነ ነገ እነሱ የኛን ፎቶኮፒ አድርገው በሚያስፈልግ ሰዓት እኛ ይቅርታ እንዲጠይቁን በምንፈልግ ሰዓት ይቅርታ ሳይጠይቁ ልክ እኛ ዘለናቸው እንዳለፍን ዘለውን ያልፋሉ። በዙሪያችን ያሉ ሰዎችም የመስሪያ ቤት ኃላፊም ከሆነ ማንም ይሁን ምንም፣ በቤተሰብ አባልም ቢሆን ማለት ነው። ባላችን፣ ሚስታችን ልትሆን ይችላለች። ምንዘላት ከሆነ እኛ እኛ እኛ ያልሰጠናቸውን ያ ሰው እንዴት አድርጎ ይሰጠናል? በሰጠነው ልክ ነው የሚሰጠን። ፍቅርን ቢሆን በሰጠነው ልክ ነው። ህይወት ራሱ ጊቭ ኤንድ ቴክ ነው። በቃ ይሄን በጣም ማወቅ መቻል አለብን እና እኛ ላደረግነውን ነገር ሌላ ሰው እንዲያደርግልን መጠበቅ የለብንም እና ኃላፊነት መውሰድ የእውነት ትልቅ ትልቅ ግንኙነትን ከሚያጠናክር ነገር አንዱ ነው እና ኃላፊነት የወሰዱበት መንገድ የመጨረሻ የሚያስደስት ነበር። ና ብንማርበት ብዬ ላለው እና እኛም በህይወታችን ውስጥ ከማንም ጋር ይሁን ከምንም ጋር ይሁን ማለት ነው መከበር ከፈለግን አክብረን ምንድን ነው ይሄ አንኮንዲሽናል የሆነ ፍቅር መስጠት ከፈለግን በቃ ሰጥተን። እንደዛ ነው ህይወት፣ እንደዛ ነው እንጂ በኳልኩሌሽን ይሄን ብሰጥ ይሄ ይቀበላሉ፣ እንደዛ ባደርግ እንደዚ ይሆናሉ የሚባል ነገር የለም። እና በየዋህነት ከብዙ ብልጥነት ብዙ ኳልኩሌት ከማድረግ ትንሽ የዋህ ከሆነ ነገሮች ሁሉ በቃ ጥሩና ቀጥ ያሉ ይሆናሉና እንደው መሰናክሎች እንኳን ቢኖሩ እኛን ለማስተማር ገብቷቸዋል ለማጠንከር የሚሆናቸው እንጂ ያን ያህል እኛን እንደዚህ ወደ ምድር አፍርጦ ማስነሳት የማይችል አይነት መሰናክል አይሆንም። እና የእውነት የዋህ መሆን እና ኃላፊነት መውሰድ ለመሳቸው የዋህ መሆን ላቸው ኃላፊነት የሚወሰደው የዋህ ሲሆን ነው። የዋህነት ከሌለ ያለባቸው ለኛ ነው የምትሆን ሁሌ በቃ ተሰሚ አሸናፊ መሆን ነው የምትፈልጉት። እና በማንኛውም ግንኙነት ውስጥ ኃላፊነት መውሰድ ያስፈልጋል። ስለዚህ አሁን ለብቻቸው የምትኖሩም ሰዎች ካላችሁ ጓደኛ የሌላችሁ ሰዎች ካላችሁ ይሄ ኃላፊነት የመውሰድም ችግር ካለባችሁ፣ ለምሳሌ ልስማ የምትሉ ከሆነ እሷን ትንሽ ቀነስ ማድረግ፣ ይቅርታ መጠየቅ ማትፈልጉ ከሆነ እሷን ትንሽ ቀነስ ማድረግ። ይሄ አልሸነፍም አይነት ነገር የሆነ ፊፍቲ ፊፍቲ ሳይሆን መሄድ የምትፈልጉት የሆነ ሁልቀን ቀን ሰው አቴንሽን ይሰጣችሁ ሁልቀን ተደውሎላችሁ ሁሉ ቀን ምናምን የምትፈልጉ ከሆነ እሷን ቀነስ ማድረግ እራስን ማየት ያስፈልጋል። እና ከእነኚህ እናቶች እኔ ይሄንን እንደነገርኳችሁ እንደው በጣም ፍጠጥ የሚታዩትን ነገሮች ነው ያስተምራሉ፣ የማሰብ ነው። ወደ እኛ ዛሬ ይዣቸው የመጣሁት እንጂ የእውነት እንደው ዘርዘር አርገን ካየ ነው። ለምሳሌ አንደኛ ቤት ሊገዙ ሲሄዱ ማ ሳታውቃቸው ነበር በሯን ከፍታ ያስተናገደቻቸው። ትልቅ የዋህነት ያ ማለት ነው እና አሁን በዚህ ዘመን በሯን ከፍት ምናምን ልትሉኝ ትችላላችሁ። አዎ፣ ግን ስቲል ኢትዮጵያ ደግሞ እንደዛ የሚያደርግ ሰው አለ። እንደዛ በቃ ለብቻ ይሄ ፕራይቬሲ ምናምን ብሎ በሩን ጥርቅም አርጎ በምናምን በብረት በምናምን አርጎ የሚኖር ሰው እንዳለም ሆኖ እኛ ደግሞ እንዳንደግንበት ዘመን የሚኖር ሰው አለ። እና ይሄ ፍላጎት ጉዳይ ነው። እና የእውነት ካየነው በጣም ብዙ ልንማርበት የምንችለው ነገር አለ። ግን እኔ ለዛሬ እንደነገርኳቸው ይህንን ሶስቱን ነጥብ ነው ይዤላቸው የመጣሁት እና እነኚህ ሶስቱ ነጥቦች ደግሞ ኃላፊነት መውሰድ፣ ይሄ ፊሊንግን በነፃነት መግለጽ፣ ስሜትን በነፃነት መግለጽን የመጀመሪያው ደግሞ ነገር የጓደኝነትን ጥግ ጓደኝነት ምን ያህል አስፈላጊ እንደሆነ አውቄበታለሁ። አንቅቶኛል ልታችሁ ነው የምፈልገው እና እናንተንም በጣም እንዳነቃችሁ አምናለሁ። ካያችሁት ያላያችሁ ልጆች ካላችሁ የእውነት ሂዱና ውብት በጣም ትደሰቱበታላችሁ፣ በጣም ትማሩበታላችሁ ብዬ አስባለሁ። እንግዲህ ለዛሬ የነበረኝ ፕሮግራም ይህንን ይመስል ነበረ። በሌላ ደግሞ በቀጭ ፕሮግራም ደግሞ እስከምንገናኝ ድረስ አዲስ ሆናቸ ቻናሌ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁ እንዳረሱ። ፕሮግራሜን ደግሞ ካደነቃችሁ በላይክ ፍቅራችሁ ግለጹ። ምንም አይቀንስም። ከእናንተ እኔ ነው የሚረዳ። እናንተ ላይክ ባረጋችሁ ቁጥር ወደ ሰው ይደረሳል። ይሄ ቪዲዮ እና ስለዚህ ላይክ አድርጋችሁ ተባበሩ። ይህን ቻናል ተባበሩት እንዲያድግ አድርጉ። የእናንተ የራሳችሁን አስተዋጽኦ አድርጉ ብዬ ላለውኝ። በሚቀጥለው ፕሮግራም ደግመን እስከምንገናኝ ድረስ ሰላም ሁልኝ። ባይ ባይ።